ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እየበረታችሁ ነው? አህፈ ጉድ ኒውስ ለእናንተ። እንግዲህ ማልሆነው የለም። ሶ ፈላልጌ ተፈላልጬ ስለ ጌም ትሪክ ዛሬ ልነግራችሁ ነው። ይህንን መንገር የፈለግኩበት ምክንያት አብዛኞቻችሁ በጣም አብዛኞቻችሁ ሰው ማግኘት ፕሮባብሊቲያችሁ በጣም ጠባብ ነው። ለማስገባት በምትጥሩበት ሰዓት ስድስትና ስድስት ነው ትባላላችሁ። አይ አልፈልግም ትባላላችሁ። አይ አንቺ ሞክሪና ለአንቺ ከተሳካልሽ በኋላ እኔ ጀምራለሁ የሚሉ ሰዎች በአጠቃላይ ከአካባቢያችን አብሮን ከሚሰሩ ሰዎች ሶሻል ሚዲያ ላይም ለማግኘት ከምንጥራቸው ፊድባካቸው ጥሩ አይደለም ወይም ደግሞ ይገቡና እኛ ስር ይገቡና ከዛ በኋላ ግን ከሁለት ቀንና ከሶስት ቀን ያለፈ ቆይታ አይኖራቸውም። ኤጀንሲነት በምንሰራበት ሰዓት ማለት ነው። ሶ ነገር ግን ገንዘብ መስራት እንፈልጋለን እና ኤጀንትነቱ ካልሆነ ወይም ደግሞ ኤጀንሲነቱ የማያዋጣ አይነት ነገር ከሆነ እኔ መመክራችሁ ወደ ምን ሙቭ እንድታደርጉ ነው፣ ወደ ጌም ሙቭ እንድታደርጉ ነው። ነገር ግን ስለ ጌም ትሪኩ ከማውራታችን በፊት ሁሉም ሰው ማወቅ አለበት ብዬ የማስበው ነገር አእምሮ ሬዲ መሆን አለበት ብዬ አስባለሁ። እንዴት ነው አእምሮ ሬዲ መሆን ያለበት? ጌም ሲባል ሁሌ ይሰጣል ማለት አይደለም። ወይ ይቀበልሃል ወይ ይሰጣል። ያ ማለት ሁለት ተጫዋች ናቸው ያሉት እናንተና ፕላትፎርም ሆነ ያላችሁ ማለት ነው። ሶ ወይ ፕላትፎርሙ ይወስደዋል ወይ እናንተ ትወስዱታላችሁ። ስለዚህ በጥበብና በማስተዋል ከተጫወታችሁት የምታገኙ ሲሆን ነገር ግን በእድል መስሏችሁ ዝም ብላችሁ ግን ኮይናቸውን ኢንቨስት የምታደርጉ ከሆነ ተበልታችኋል ማለት ነው። ሶ ወሬ ያላብዛባችሁ ወደ ትሪክ ኒድ መጀመሪያው የመጀመሪያው መሰረታዊ አብዛኛው ጌመሮች የሚስማሙበትና ጌመሮች የሚናገሩት ጥሩ ኮይን ይዞ መግባት ነው። የመጀመሪያው የመጀመሪያው ማለት ነው። እኔ አንድ ምስክር አለች፣ የልጅ ልጅ የሆነች ና ሺዝ በጣም ጎበዝ ልጅ ናት፣ በጣም ትሰራለች ና ወደ አንድ ሚሊዮን ምናምን ኮይን ይዛ ገብታ ነው እንግዲህ ሶስት ሚሊዮን አራት ሚሊዮን አምስት ሚሊዮን አድርጋ የምትወጣው ማለት ነው እና ላስደነግጣችሁ አይደለም አንድ ሚሊዮን ይዛችሁ መግባት አይጠበቅባችሁም ነገር ግን ሰላሳ ሀያ ሺህ ይዛችሁ ገብታችሁ አልሰጠኝም ልትሉ አትችሉም አትሊስት ከመቶ ሺህ በላይ ይፈልጋል ማለት ነው ይሄ ሪኳርመንቱ ነው ማለትም ሁሉም ስራ የራሱ ሪኳርመንት አለው ሁሉም ስራ የራሱ የሚፈልገው ነገር አለው ሶ ጌም ምን ይፈልጋል አትሊስት ከፍ ያለ ትልቅ ኮይን ይዛችሁ እንድትገቡ ይፈልጋል ማለት ነው። ትልቅ ኮይን ይዞ መግባት አንዱ ሴክሬት ነው። ሁለተኛ ነገር ደግሞ በሌላ አካውንት መጫወት ማለት ይህንንም ራሳቸው ሲናገሩ፣ በተደጋጋሚ ሲናገሩ የሰማሁትና ለእኔ ይሰራልኝ ነው። ይሄኛው ደግሞ ምን አደረግኩኝ? ፌስ አውተንቲኬሽን ያልተሰጠበት አንድ ፌክ አካውንት ከፈትኩኝ ማለት ነው። በዚህ ፌክ አካውንት ታዲያ ጋምብል ብለው ማደርግበት፣ የራሴን ቤት ዘግቼ ጋምብል ብለው ማደርግበት እና ዩ ሃቭ ኖ ክሉ በቃ እንዲ 12 ሺህ ምናምን ስሰጥ አርባ ሺህ አይ ሚን አራት መቶ ሺህ አምስት መቶ ሺህ ምናምን ሀሌሉያ ይለኛል። ሶ ፌስ አውተንቲኬሽን ያልተሰጠበት የፊት አሻራ ያልተሰጠበት አካውንት ሊኖራችሁ ይገባል ማለት ነው። ሶ እንዴት ነው በአንድ ስልክ ላይ ሌላ አካውንት ልንከፍት የምንችለው የሚለውን ደግሞ ቀደም ብዬ ቪዲዮ ሰርቻለሁ። እሱም ማየታችሁን አትርሱ። ሁለተኛው ይሄ ነው። ሶስተኛው ደግሞ ኔትወርካችሁን ማተር ያደርጋል። ኔትወርክ በጣም ማታሪ አርጋ ስታክ የሚያደርግባችሁ ከሆነ የሚያስቸግራችሁ አይነት ነገር ከሆነ፣ ሙቭ አውት በቃ መውጣት አለባችሁ። ምንም አሰሩ ማለት ነው። ሌላኛው ሰዓት ነው። ጌመሮች አስተውላችሁ ከሆነ የሚጫወቱበትን በጣም አስተው እየነገርኳችሁ ነው ያለሁትና በጣም የሚጫወቱበትን ሰዓት ነው ልክ ከ12 ሰዓት ቀን ሊቀየር ሲል ማለት ነው። ልክ ከ12 ሰዓት እስከ 3 ሰዓት እስከ አራት ሰዓት ባለው ጊዜያቶች ውስጥ ነው በብዛት የሚጫወቱት ጌመሮችን። ኢቭን ማሙሽን አስተውላችሁታል ስንት ሰዓት እንደሚጫወት? በቃ በዛ ሰዓት ከ2 ሰዓት እስከ 3 ሰዓት እስከ 4 ሰዓት ባለው ጊዜያቶች ውስጥ ነው የሚጫወተው። በደንብ አስተውሉት እና ሞር የሚሰጥ የሚባለው ከሌሊት ይልቅ የሚሰጠው መቼ ነው? ከ12 ሰዓት እስከ አራት ሰዓት ባለው ጊዜያቶች ውስጥ ይሰጣል ማለት ነው። ሌላው ደግሞ ድፍረት ነው። ይህንንም ከተማሪ ነው ያገኘሁት። በጣም ደፋር ናት፣ ሜቲ ትባላለች። በጣም ሽዝ፣ በጣም ደፋር ልጅ ናት እና ኒ ፊሺንግ ኢራ እየተጫወተች አንዴ ነው የሰጠችው ማለት ነው በሁለት መቶ ሺህ አንዴ መታች። በሁለት መቶ ሺህ አንዴ ስትመታ አራት ሚሊዮን ሁለት መቶ ሺህ ምናምን አካባቢ ነው ቢግ ዊን ያላት እና ድፍረትም ማተር ያረጋል። ድፍረቱ ግን ማተር የሚያረገው መቼ ነው? ጥሩ ኮይን ሲኖራችሁ ብቻ። ትንሽ ኮይን ይዛችሁ ከገባችሁ ስጋቱ ራሱ ነው የሚገላችሁ። ስለዚህ ድፍረት ስላችሁ፣ ግን እያስተዋላችሁ እየሰጠ ነው። እየሰጠ አይደለም። በምን ሰዓት ነው ጥሩ ኮይን ልሰጠው የሚገባው? በምን ሰዓት ነው መከልከል ያለብኝ? በምን ሰዓት ነው ዝቅ ማድረግ ያለብኝ? ወይም በምን ሰዓት ነው ከፍ ማድረግ ያለብኝ የሚለውንም በጥበብ ነው መጫወት ያለባችሁ። እንዲሁ በዘፈቀድ አይደለም መጫወት ያለባችሁ ማለት ነው። እንግዲህ ሁላችሁም እንደምታውቁት እኛ ኢትዮጵያ ያለ ነገሮች ከረዋል አይደል? ለሴቶች የሚሰጠውና ሌላ ሀገር የሚሰጠው ኤቭሪቲንግ እኛ ሀገር ላይ ከብዷል ወይም ገኗል። ሶ ብዙዎቹ የሚያደርጉት እንዴት ነው፣ ሀገር በኢትዮጵያ አይደለም የሚሞሉት ጌመሮቹ ማለት ነው። የሚሞሉት ወይ በካናዳ ወይ በአሜሪካ ወይ ብቻ በውጭ ሀገር ነው የሚሞሉት ማለት ነው። ነገር ግን ያንን ስታደርጉ ምን ማድረግ አለባችሁ? ሎኬሽናችሁን ዩ ሀቭ ቱ ነው ሎኬሽናችሁ ኦን እንዳልተደረገ ማለት ነው። ስለዚህ ሀገር ፌስ አውተንቲኬሽን ያልተሰጠበት አካውንት ስትከፍቱ ሀገር ምን መሙላት ነው? አሜሪካ ወይ ካናዳ ብቻ እናንተ የተመቻችሁን ሀገር አድርጎ። እነዚህ ሁለት ሀገራቶች ግን ሞር ይሰጣል ተብሎ ይታሰባል። ሌላው ቤት ዘግቶ መጫወታ፣ ማለት አብዛኞቻችን ሚስ የምናደርገው ነገር ምንድን ነው? ጋምብል በምናደርግበት ሰዓት እስፔሻሊ ሰዎች ለሄደን ነው ጋምብል የምናደርገው ማለትም ፓርቲ ላይ ስድስት ሰው ካለ ለስድስቱም ሰው ነው ጋምብል የምናደርገው ያ ግን በቃ አብሶሉትሊ ምንድን ነው ሮንግ ነው። ማድረግ ያለባችሁ እንዴት ነው? የራሳችሁን ቤት ዘግታችሁ ፓርቲያችሁን ዘግታችሁ ማለት ነው ፓርቲያችሁን ዘግታችሁ ወይ ኔትወርክ ጥሩ ነው ብላችሁ የምታስቡ ሰው ላይ ወይ ደግሞ ጌመር ላይ ስፔሻሊ ጌመር ላይ ምን ማድረግ ለማድረግ መሞከር ነው ጋንብል ለማድረግ መሞከር። ስለዚህ ቤታችሁን ዘግታችሁ ወይ ለራሳችሁ ላይ ጋንብል ማድረግ ወይ ደግሞ ጌመሮች ላይ ሄዳችሁ ጋንብል ማድረግ ማለት ነው። እንግዲህ በስተ መጨረሻ ልላችሁ የምወደው ነገር ሲሰጣችሁም ቶሎ ውጡ። ሲቀበላችሁም ቶሎ ውጡ። ኖ ኒድ እልህ እልህ አያስፈልግም። ምክንያቱም ፕላትፎርም ነው ዩሴ ፕላትፎርም ስለሆነ በእልህ አትጫወቱ። የሆነ ሰዓት ወሰደባችሁ ማለት ቀጣይ አይሰጣችሁም ማለት አይደለም። ዛሬ ይሰጣችሁ ማለት ነገ ይሰጣችኋል ማለት አይደለም። አሁን አራት ሚሊዮን ሰጣችኋት ቀጥሎ ስምንት ሚሊዮን ይሰጣችኋል ማለት አይደለም። ብዙዎቻችን የምንሰራው ስህተት እሱ ነው። ስለዚህ አራት ሚሊዮን ከሰጣችሁ ቴንኪ ብላችሁ መውጣት ያለባችሁ እንጂ አይ ስምንት ሚሊዮን ላድርሰው ካላችሁ አራቱን ሚሊዮን ታጡታላችሁ። ስለዚህ ሲሰጣችሁ ማውጣት ነው፣ ሲከለክላችሁ ማደ ሴም ታይም ኦኬ፣ ዛሬ ጥሩ አይደለም ብላችሁ ማውጣት ነው። ሌላው ደግሞ ጌሞችን ፕላትፎርም ራሱ ያዘጋጃቸዋል አይደለ? ለምሳሌ አሁን ኒው ፊሽንግ ኤራ እየሰጠው ነው፣ ኦሽን ሀንት እየሰጠው ነው፣ ቦራካይ እየሰጠው ነው ብሎ ምን ያደርጋል? አድቨርታይዝ ያደርጋል ወይ ማስታወቂያ ይሰራል። በዛ ጊዜ እናንተ ጠብቃችሁ ያ ማስታወቂያ የተሰራበትን እና እናንተ የሚስማማችሁን ጌም ለመጫወት መሞከር። እኔ እንደዛ ሰርቶልኝ በጣም ብዙ ጊዜ እንደዛ ነው የሚሰራልኝ እንትን እየሰጠው ነው ሲለኝ ቀስ ብዬ በጥበብ ጥሩ ኮይን ይዤ እገባለሁ። ኔትወርኬን አስተካክላለሁ። ሰዓቴን መርጬ እገባና 700 ሺህም አንድ ሚሊዮንም ይዤ ወጣለሁ ማለት ነው። ስለዚህ በዚህ አይነት ጥበብ ተጠቀሙ። ቴንኪ ሶማች እያንዳንዱን ጌሞች እየተጫወትን ስክሪን ሪከርድ እያደረግን እንድንለቅላችሁ የምትፈልጉ አይነት ሰዎች ካላችሁ ከታች ላይ ኮሜንት ላይ ጻፉልን። በተጨማሪ ደግሞ ከዚህ በፊትም አንዳንድ ጌሞችን እንዴት መጫወት እንዳለባችሁ ከዚህ በፊት ሰርቻለሁ። ሰው እሱንም ማየት ትችላላችሁ። አዲሽናል እንዲሰራላችሁ የምትፈልጉም ከሆነ ኮሜንት ሴክሽን ላይ ጻፉልን። በእኔ ኤጀንሲ ስር ተቀላቅላችሁ አብራችሁን ሊሰሩ የምትፈልጉ ልጆችን በዚህ አጋጣሚ ካላችሁ 45 17689 ዳውንሎድ በማድረግ ክፍል አንድና ክፍል ሁለት ላይ ረጅስተር የምታደረጉበት ሲሆን ክፍል 13 ደግሞ ሙሉ ኢንፎርሜሽኖች ስለ ስራው እንዴት ይሰራል፣ እንዴት ምንሰራ ውጤታማ እንሆናለን የሚሉትን ክፍል 13 ላይ ታገኙታላችሁ። በተጨማሪ ደግሞ የእኔ ምስክርነት ምን ይመስላል የሚለውን ክፍል ስንት ነው? ክፍል 20 ላይ ማግኘት ትችላላችሁ። ቴንኪ ዩ ሶ ማች አመሰግናለሁ። ባይ ባይ ባይ ዘ ወይ፣ ይህንን ቻናል ሰብስክራይብ ማድረግ እናንተን አይጎዳም፣ እኔ እኔን ግን ይጠቅመኛል።